በጅምላ አይደለም፣ በጅምላ አይደለም። ሁላችሁም እየፈረዳችሁብኝ ያላችሁት አንዳንድ ሰዎች ናችሁ፣ ያልተረዳችሁን ሰዎች ያላችሁት። ለተረዳችሁኝ ደግሞ በጣም በጣም ቴንኪዩ ማለት እፈልጋለሁ። በጣም ከጎኔ ላላችሁ ሰዎች፣ አይዞሽ በርቺ ምናምን ለምትሉ ሰዎች አትሊስት ያለሁበትን ጭንቀት ተረድታችሁ የሆነ አለ አደለ፣ ወደዛ ላለመመለስ የምትሞክሩ ስለእኔ ደህንነት ብቻ የምታወሪ ብዙ ሰዎች አሉ። አንተን እጅግ እጅግ በጣም አሪጌ አመሰግናቸው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችልኝ? ደናናቸው? የኔ ደና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ውድ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማረግ ቤተሰብ ሆኖ ለማለት ፈልጋለሁ። እንግዲህ የቤተሰብ ርታይ ዛሬ በራሳ ቤት ቪዲዮ ለቃ ነበረች። ሁላችንም ቪዲዮ አይተናል፣ ሁላችንም አይታችኋል ብዬ ተስፋ አደርጋለሁ። እውነት ለመናገር እኔ በጣም ደብሮኛ ማለት ነው እና ሩታ ከሌላ ወንድ ጋር መመጣቷን ይደብሮኛል። ሁለተኛ ነገር ጎንጫ ማሳማ ለምን አስፈለገ ማለት ወንድ ልጅ እንኳን ቢያጠፋ ሩታ ደግሞ ወንድ ያደረገ ጥፋት ማረግ አልነበራትም ብዬ ያስባለሁ። እውነቴ ነው ምላችሁ፣ ትዳር በቃ ሂቃ ጨዋታ ሆኗል። እንዲ ያልኩ የምሪ ነው ምላችሁ። የአርብሽና የሩታ ነገር በጣም ይገርመኛል፣ አንዳንዴ ማለት ነው። ሰዎች ደግሞ ምንድን ነው የሚማሩ? እኛም ደግሞ ከነሱ ምንድን ነው የምንማሩ? ሩታዬ ጎበስ፣ ጀግና አንበሳ፣ ይጂበት አትበሉ ማለት ነው። እውነት ሩታ የምትወዱ ሩታ የምታቅብሉ ከሆኔ እንደዛ አታገፋፋት። እውነቴ ነው ምላችሁ። ይጅበት አትበሏት። የምሬ ነው ምላችሁ። የሚከራት እሷ ስተት ላይ ካለችው በምክር ነው እንጂ የሰው ልጅ የሚመለስ። ይጅበት እንደዚህ አድርጌ አትበሉ። አሁን ብዙ ሰው ነው የሰደባት። ሲታይም ማለት ነው ምን ልጅ አድርጎ ነው ያጠዋት በስድብ ማለት ነው እና ይህ ሁሉ አስፈላጊ ነው ብዬ አላስብም። ሁለተኛ ነገር ነፍሰ ጦርናት ጋሽ እንኳን ቪዲዮ ይከታተላል፣ ምን ይላል እስቲ አስባችኋል። እኛ ደግሞ ከነሱ ምንድን ነው የምንማረው? አረሽ ደግሞ ጠብቆ ነጌ ደግሞ እሱም ሌላ ሴት ይዞ ይመታል፣ ምን እንደምፈጠር አስቡ። ስለዚህ እንደዚህ ነገር ቢቀራባቸው ይሻሉ? እኔ በጣም ቅር ብሎኛል፣ እውነት ለመናገር ሩታዬ ጥሩ አልሰራችው። የፈለገ ነገር ወንድ ልጅ ጥፋት ቢያደርገዋ አንቺም ደግሞ ልክ እንደ ወንድ መሆን የለብሽም። ሩታዬ ተይ፣ ትዳራችሁን እርስ በርስ ተከባበሩ፣ ትዳራችሁን አስከብሩ። ነገ ደግሞ የምትወልጅ ልጅ ውይ እናቴ እንደዚህ ነበረች፣ አባቴ እንደዚህ ነበረ ልላችሁ መቼም አይቀራም እና ስለዚህ እንደዚህ አይነት ስራ ብታቆሙ እርስ በርስ የቀ ማለት እሱ ሌላ ሴት ይዞ ይመጣል፣ አንቺም ደግሞ ሌላ ወንድ ይዘሽ ትመጣለሽ። እርስ በርስ ታቀናናላችሁ። ለምን ለምን ያስፈልገ ይሁሉ? ነውር ነው እውነት ለመናገር አረተው የምረኛ ደግሞ ምንድን ነው የምንማሮ? ሩታ የጥሩ አልሰራሽም እውነት ለመናገር የፈለገ ነገር ቢሆን ሌላ ወንድ ይዘሽ ማመጣት አልነበረብሽም ማለት ነው። ብቻ ያዳብሮኛል ቤተሰብ። እስቲ በዚህ ቪዲዮ አሳብ አስተያየታቸውን ጻፉልኝ። በሰፍ ላውራ ነበረ፣ ግን አልተመቸኝም። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ። ሌላው ነገር ደግሞ ሰብስክራይብ እያደረጋችኝ እያበረታታችሁኝ ከልብ አመሰግናለሁ። የእውነት ቃላት የለኝም። ትለያላቸው፣ ልዩ ናቸው ብያቸዋለሁ። እውነት ግበሩልኝ።